ዛሬ እንግዲህ ሀይሚና ቡራ በራሳቸው ቤት አልመጡም። ቡራ ግን በሌላ በአዲስ ቤት መጥቷል ማለት ነው። በአዲስ ቤት ሲመጣ ደግሞ ያላሰበው ነገር ገጥሞት በጓደኛው ተፈትኗል ማለት ነው። ሀይሚም እንግዲህ ያው አልመጡም ዛሬ ማለት ነው እና ለዛም ነው ፎቶዋን ይዤ የመጣሁት ማለት ነው። ለምን ትቀራለች? ዛሬ እንግዲህ እንዳያችሁት ዊናና ብሩክ እጅግ በጣም ተፈትነዋል ማለት ነው። መሱ የሚባል ጓደኛቸው እንግዲህ ስምረትና ቤኪ ኮሚኒቲ ላይ ላይ ፒንስ ያደረጉት ነበር። አዲስ ቻናል ነው ሰብስክራይብ አድርጉ እያሉ ነው። ስለዚህ ሰብስክራይብ አድርጉት ማለት ነው። ብቻ ግን በጣም በጣም የሚገርም ልጅ ነው። አዲስ ነው ግን በስማ በቃ ምን ልበላችሁ። ሰላም ሰላም ቤተሰብ እንዴት ናቸዋለሁ ሰላማችሁ ይዛ በእያላችሁበት እያልኩኝ ውድ ቻናል የቤተሰቦች እንኳን ደህና መጣችሁ። አዲስ የሆናችሁ ፕሊዝ ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ሲጀምሩ በላይክ ጀምሩ ማለት ነው። ዛሬ እንግዲህ ቡራ እና ዊና ያላሰቡት ነገር ገጥሟቸዋል። እንግዲህ መሱ ነው መሰል የሚባል ልጁ ገና አዲስ ነው፣ አዲስ ቻናል ነው የከፈተ የሚገርምና በጣም ፈታኝ ፕራንክ ነው ያደረጋቸው። ፕራንኩንም እንግዲህ አይታችሁት ከሆነ በጣም በጣም በጣም በቃ የሚያስደነግጥ ማለት ነው። እንግዲህ ዊና እና የብሩክን የጓደኝነት ጥግ ታውቃላችሁ። ልጁ ምንድን ነው ያለው እንግዲህ ለብሩክ ዊና በጾሙ ስጋ ሲበላ ይቸዋለሁ ብሎ ነው ለብሩክ የነገረው ማለት ነው። በስመ አብ ያስደነግጣል። በእናታችሁ በጾም ቀን እንደዚህ አይነት ነገር ሲነገር አያስደነግጥም? ያስደነብራል እራሱ ማለት ነው። እና ዊና በቃ ይጠጣል፣ ምን ይላል ያመሻል ቤት ሲመጣ መቃይ ይሰብራል፣ በመስኮት ዶ ይድበድባል፣ ብቻውን ያወራል። ብቻ ከአቅሜ በላይ ስለሆነ አንተ ጓደኛው ስለሆንክ ለአንተ ልንገርህ ብዬ ነው ብሎ እንግዲህ የመጨረሻ ነው። ብሩክን ያስጨነቀው የእውነት ነው። ምላችሁ ግን ብሩክ የጓደኝነትን ጥግ ነው ያየሁበት። በቃ እውነቱን ነው። በቃ ሽንጡን ገትሮ ነው የተከራከረ። ዊና ቢሞት አያደርገውም። ቢሞት ይሻለዋል፣ በጾም ቀን ስጋ ከሚበላው ቢሞት ይሻለዋል ነው ያለ። እና ቢሞት አያደርገውም ነው ያለ። እውነቱን ነው ዊና ምርት እንዴት ነው? የተዋህዶ ልጅ ነው እና ያቃሉ ስራቸውን ስለሚያውቁ አብረው ነው የሚሉት። ቡራን ነው የታቸዋል። ባለፈውም የሰሩትን መልካም ስራ ነው የሰሩት የበረከት ስራ ና እኔ ልጁ የእውነት በዚህ ልክ አልጠበኩትም። ብሩክ ራሱ አልጠበቀም ማለት በቃ ሁለተኛ እንዳደውልልኝ። አንተማ ኮ ገና ከጀምሮ ከሀይሚት ብሳለ በፕራንክ ነው ያለው። ና የመጨረሻ ነው ያጨለላቸው በቃ ለጓደኞቹ ተናግሬ ያለው ጠቅላላ ለሁሉም ተናግሬ ያለው፣ ዊና ሌላ ሰው ሆኗል። በቃ ቤት ነው የሚውል፣ በቃ ይሰብራል፣ አምሽቶ ነው የሚመጣ፣ ይጠጣል፣ አይጾምም፣ ስጋ ነው ሲበላ ያየሁት። ይፈጣሪ ያለሽ እና ብቻ እኔ በጣም ነው የገረመኝ ማለት ነው። ልጁ በዚህ ልክ በዚህ የመጀመሪያው ሆኖ ትንሽ ሲቆይማ በቃ ልምድ አለው ብዬ ደግሞ አስበውና በጣም ነው ያጨለላችሁ። በጣም የመጨረሻ ነው ብሩክ የተናደደው ማለት ነው። ዊናማ በቃ አበደ። እንደዚህ ሲለው አበደ ማለት ተገዘተ ማለ የመጨረሻ ማለት ነው። ግን እኮ ያው ካሜራ ስለተደበቀ ነው እንጂ ባይደበቅ ደሞ አልጠበቁም ማለት ቻናል እንደከፈተ አያውቁም። እና ይመስለኛል ለዛም ነው ብሩክና ዊና የተሸወዱት ማለት ነው። ልጁ ቻናል እንዳለው ቢያውቁ ፕራንክ እያደረገ ነው ብለው የጠረጥሩ ነበር፣ ግን አላወቁም። ከዛ የእኔ ቻናል ነው ሳብስክራይብ አድርጉ ሲሉ ብሩክ ራሱን ያዘ ማለት ነው እና የመጨረሻ ነው የተናደደው እንግዲህ ሀይሚና ቡራ ይኸው አልመጡም። ነገ ይመጣሉ ብዬ አስባለሁ ማለት ነው፣ ስላልተመቻቸው ይሆናል። ነገ በብሩክ ቤት ይመጣሉ። እንግዲህ ይኸው ስለ ሀይሚና ስለ ቡራ ብዙ ነገር እየተባለ ነው። ፓስፖርቱን አስመልክቶ ሰቀጣቀጥ ነው ያልኩት። እኔማ እንደውም የእውነት በጣም ማለት ነው እና በቃ በጣም ብዙ ነገር ነው እያየሁት ያሉት በሀይሚና በቡራ በኩል ማለት ነው። ምክንያቱም አሁን ፓስፖርት ማውጣቱን አስመልክቶ ሀይሚና ቡራን አሁንም ለመነጣጠል የሚሞክሩት አሁን እውነት ሀይሚን ከቡራ ነጥላችሁ አሜሪካን ነው ሰዳት የምትሉ ሰዎች እናንተ ግን እውነት አሁን ለሀይሚ ያዝናችሁላት ነው ወይስ ብሩክን ማግኘት ፈልጋችሁ ነው? አብዛኞቻችሁ እኮ ትታወቃላችሁ። ሀይሚን እኖ ሰዳት እንዲንበል የምትሉ ኮ አሁን የብሩክ አፍቃሪዎች ትሆናላችሁ። እኔ ኮ ተስፋት ቆርጡም እንዴ እስካሁን እንዴ። እነሱ ኮ በቃ የግዳፋ ወጥተው በሚዲያ መጥተው ፍቅረኛ ሞሽነን ወይም ቀለበት አስረናን ብለው መናገር አይጠበቅባቸውም። እያያችሁ ነው ሁሉን ነገር ከዚህ በላይ ታዲያ እንዲሁን። በዚህ ቢያንስ እንኳን በጾም ቀን ከዚህ በላይ ለምን አትፋቷቸውም እንዴ? በቃ ሀይሚ ፓስፖርት አወጣለች። ከዚህ በኋላ የምን መጨናነቅ ነው? እንወስዳታለን ይላሉ። ብዙ ሰው ነው የሚፈልጋት፣ የአሜሪካ ሰው ብዙ ሰው ነው የሚፈልጋት ይላሉ። በእርግጥ ሀይሚ በስራዋ ብዙ የሚያደንቃት ሰው፣ ከእሷ ጋር ብዙ መስራት የሚፈልግ ሰው ሊኖር ይችላል። ታዲያ እኮ ሀይሚ እኮ ፓስፖርት ያወጣችሁ፣ ሲጀመር ሀይሚ እሻትላችሁም። ከብሩክ ነጥለን እንወሰድሽ ብትሏት እሻትላችሁም። ሲጀመር እሷ እቃናት እንዴ! ማንም ሰው እያነሳ ነው እንወሰድሽም ይላት እንዴ ብሩክ ትናንትና ሁለተኛ የቤት ስራ ሰጠሽኝ ማለት ነው ብሏል። እና ለዛ ነው ፓስፖርት የወሰደው፣ ምክንያቱም የሚወራውን ያያል በሙሉ ማለት ነው። እና ሁለተኛ የቤት ስራ ተሰጠው እያለ ነው ችግር አይኖረው። ሀይሚን ያደረገችው ከአንተ ላለመለየት ነው። ምናልባት የሆነ ቦታ አስተድ አንተ ወደ ኢትዮጵያ መምጣት የማችልበት አጋጣሚ ልትቆይ ምትሆን ከሆነ እሷ እንድትመጣ ነው። ስለዚህ ሀይሚ ብሩክላ ለማጣት ነው ፓስፖርት የወጣችሁ እንጂ ከብሩክ ተነጥላ ሌላ አገር ለመሄድ አይደለም ታዲያ ይህን የምታስቡ ሰዎች ምን አስባችሁ እንደሆነ አላውቅም ሲጀምር ሀይሚም አታደርገውም ሀይሚ እንዲወቃናት እንዲ ማንም እየጠራ ነው እንውሰድሽ የሚላት እሷ ራሷን ታውቃለች መቼም አታደርገውም መቼም ማለት ነው ዝም ብላችሁ እንደ ሁለቱን ለመለያየት የምታደርጉት ጥረት መቼም አይሳካም ፈጣሪ አይለያችሁ ሀይሚና ቡራ ሰላሙን ያብዛላ